በርካታ ሀገራት ዜጎች ለስራና ሽርሽር ብለው ከሄዱ በኋላ ኑሯቸውን በዛው ሲያደርጉ ይስተዋላሉ። ከዓለማችን ሀገራት መካከል በቆዳ ስፋቷ አንደኛ ደረጃ ላይ ከምትገኘው ከሩሲያ በመቀጠል በስፋቷ ሁለተኛ ደረጃን ተቆናጣለችም። በርካታ የድሮ ሀብት ተራራማ ስፍራዎችና ልዩ ልዩ ውበትን የተላበሱ መልካም ምድሮች ከተፈጥሮ ለካናዳ የተሰጡ በረከቶች ናቸውም። የተፈጥሮ ሀብቶቿ ተወዳጅ ጉዞዎችን ለማድረግ ለበረዶ ላይ መንሸራተት፣ ለብስክሌት ግልቢያ። የተለያዩ አዋፋትና የእንስሳት ዝርያዎችን ለመመልከት እንዲሁም የተፈጥሮ ማረፊያነት ከመዋላቸው ባሻገር የጎብኚዎችን ቀልብ በመሳብ የቱሪዝም ገቢን የሚያመነጫሉ። በጣም የሚያስገርመው በስፋቷ ምክንያት ስድስት የሰዓት አቆጣጠር ዞኖችን የምትጠቀም ሲሆን እዚያው ካናዱ አንዱ ከተማ ውስጡ ነው ከቀኑ ሰባት ሰዓት ሲሆን ሌላው ከተማ ላይ አስራ አንድ ሰዓት ከሰላሳ የሚሆንባት በቱሪዝም ዘርፉ ከፍተኛ ገቢ ወደ ካዝናው የምታስገባ ሀገር ናት። በዛሬው ጉዞአችን ዩኒቨርሲቲ ለመግባት የሁለተኛ ደረጃ ትምህርት ውጤት ብቻውን በቂ የሆነባትና ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና የሚባል ፍጹም የማይታወቅባት በሰሜን አሜሪካ አህጉር የምትገኝ በሰሜን የአርክቲክ ውቅያኖስ በደቡብ የአሜሪካ ግዛት ጋር ረጅም ድንበር ከመጋራቷ ባሻገር በምስራቅ አትላንቲክ በምዕራብ ደግሞ ፓስፊክ ውቅያኖስን የምትዋስነው ታላቋ ሀገር ካናዳ ናት። 9.8 ሚሊዮን ስኩዌር ኪሎሜትር ስፋት ያላት ካናዳ ሶስት ግዛቶችና አስር ክፍለ ግዛቶችን አቅፋ የያዘች ሲሆን እያንዳንዳቸው የራሳቸው አስተዳደር ከመያዛቸው ባሻገር ሀገሪቷ የኢትዮጵያን ዘጠኝ እጥፍ እንደማለት ነው። ምንም እንኳን ካናዳ በቆዳ ስፋት ከኢትዮጵያ ዘጠኝ እጥፍ የምትበልጥ ብትሆንም በህዝብ ብዛት ግን ከኛ ሀገር በሶስት እጥፍ ታንሳለችም እንደ ኤሮፓያን አቆጣጠር የ24 ትንበያ እንደሚያመላክተው ካናዳ ከ40 ሚሊዮን በላይ ህዝቦች መኖሪያ ናት የእንግሊዝ ንጉሰ ነገስት የሀገሪቱ ርዕሰ መስተዳደር ሲሆኑ ጠቅላይ ሚኒስቴሩ ደግሞ የሀገሪቱ መንግስት መሪ ናቸው ካናዳ ፌደራላዊ ፓርላሜንታዊ ዲሞክራሲና ህገ መንግስታዊ ንጉሳዊ የመንግስት አስተዳደርን የምትከተል የተለያዩ ሀገራት ዜጎች ካናዳ ካልገባን ብለው እንቅልፍ ያጡባት የሀብታሞች መኖሪያ ቤት ናትም። ወግ አጥባቂ ፓርቲና ሊበራል ፓርቲ በአገሪቱ ውስጥ ዋና ዋና የፖለቲካ ፓርቲዎች ናቸው። የካናዳ የፖለቲካ ስርዓት በመድብለ ፓርቲ መዋቅር የሚታወቅ ነው። በፈረንሳይና እንግሊዝ ቅኝ ግዛት ውስጥ የኖረችው ካናዳ እንደ ኢሮፓን አቆጣጠር ከ1982 ጀምሮ ራሷን ሙሉ በሙሉ ከቅኝ ግዛት ነጻ የሆነች ቢሆንም በጣም የሚያሳዝነው አሁን ላይም በእንግሊዝ ንጉሳዊ አካል ውስጥ ትገኛለችም። 90% የካናዳ መሬት በጫካ በተራራ፣ በወንዝ፣ ከምንም በላይ በሃይቆች የተሸፈነ ከስፋቱ አንጻር ሰው የሚኖርባት የሀገሪቷ ክፍል አስር ከመቶ ብቻ የሆነባት ሃይቆች ዘጠኝ ከመቶ የሀገሪቱን የቆዳ ስፋት ላይ የተኙባት አለማችን ላይ ከሚገኙ ሐይቆች ስልሳ ከመቶ የሚሆኑት መገኛ ናትም። ሌላኛው ካናዳ ውስጥ የሚያስገርመው በሀገሪቱ ከሁለት ሚሊዮን በላይ ሃይቆችና ከዓለማችን ከአለማችን የባህር ዳርቻዎች ውስጥ አምሳ ሰባት በመቶዎቹ የሚገኙባት ሀገር ናትም። ዋና ከተማ ኦታዋ እንደ ኢሮፓያን አቆጣጠር በ1857 ለዋና ከተማነት በንግሥት ቪክቶሪያ የተመረጠች ስትሆንም በፈረንሳይኛና እንግሊዘኛ ቋንቋ ተናጋሪዎች መካከል መገኘቷ ለመመረጧ ምክንያት መሆኑ ይገለጻልም። ምናልባት የዶሮ አርስቶ ፍቅር ካለበት አምሮትን ለመወጣት ኦታዋ ለእርሶ የተዘጋጀች ትመስላለችም። ከሀገሪቱ ከተሞች መካከል ትልቋና ከሀገር አቀፉ ኢኮኖሚ ውስጥ ሀያ በመቶን የምታመነጨው ከተማዋ ቶሮንቶ እና ግሬተር ቶሮንቶ በመባል በሁለት ትከፈላለችም። ቶሮንቶ 2.9 ግሬተር ቶሮንቶ ደግሞ 6ነ 6.7 ሚሊዮን ነዋሪዎች አሏቸው። በቶሮንቶ ውስጥ የምድር ውስጥ ከተማ በመባል የሚገለጽ የ30 ኪሎ ሜትር ርዝመት ያለው የምድር ውስጥ መንገድ ያለ ሲሆን በውስጡ ከ1200 በላይ ሱቆችን አቅፎ ይዟልም። ካፌዎች፣ ሬስቶራንት፣ የገበያ ማዕከላት፣ የችርቻሮ ሱቆች ብቻ ምን አስፈልገውት፣ በዚህ የምድር ውስጥ መንገድ ፈልገው የሚያጡት ነገር የሌለ ሲሆን የከተማዋን የተለያዩ ክፍሎችና የባቡር መስመሮችን የሚያገናኝ ዓለማችን አስገራሚ ቦታ ነው። ሞንትሪያል የካናዳ ሁለተኛ ትልቅ ከተማ ስትሆን፣ በዚች ከተማ የክረምቱ ጉዳይ እጅግ በጣምን ይከብዳል። ልክ እንደ ቶሮንቶ ከተማ ብርዱን ለማቅለል ታስቦ የ33 ኪሎ ሜትር የምድር ውስጥ መንገድ ተገንብቷልም። ሌላኛዋ የካናዳ ከተማ ቫንኩቨር ደግሞ ዝናብ የማያጣት በተለይም ከታሳስ እስከሚያዚያ ባለው ጊዜ ጫን የሚልባት ከተማ ናትም። በፓስፊክ ውቅያኖስ ዳርቻ የምትገኘው ቫንኩቨር ዓለማችን ላይ ለንሮ ምቹ ከሚባሉ ከተሞች ዝርዝር ውስጥ ታጣ የማትታወቅ የተቃርኖ ከተማና ከሀብታሞች መደብ ቢሊዮነሮች እስከታችኛው መደብ የጎዳና ተዳዳሪው የሚኖርባት ሁሉን ማቅፋ ያዘች ከተማ ናትም። ቫንኩቨር ከሰው ሰራሽ ውስጥ ሰማይ ጠቀስ ህንፃዎችና ከዚያም ማለፍ ሲል የተፈጥሮ ፏፏቴዎች መገኛ ናት። ከዓለማችን ትላልቅ ፏፏቴዎች አንዱ የሆነው ኒያግራንሳዊ መመለስ ወንጀል ከመፈጸም አይተናንስም ይባልለታል። ይህ ፏፏቴ በአሜሪካና ካናዳ ድንበር የሚገኝ ሲሆን ለጉብኝት በመርከብ የ20 ደቂቃ የፏፏቴ ጉዞ ማድረግ የሚቻልበት 14 ሚሊዮን ቱሪስቶችም በየአመቱ የሚጎበኙ ታላቅ ቦታ ነው። በፏፏቴው አቅራቢያ የምትገኘው የኒያግራ ከተማም በውስጧ ዘጠና ሺህ ሰዎች መኖሪያእና ና ይህች ከተማ የምትተዳደረው ከቱሪስቶች በሚገኝ ከፍተኛ ገቢ ነው። 11 የተፈጥሮ አንድ የባህላዊና ተፈጥሮ ቅይጥ በድምሩ 12 የመስህብ ሀብቶች በዩኒስኮ ያስመዘገበችው ካናዳ የተፈጥሮ ውበትንና የዱር እንስሳትን ለመጠበቅ ስምንት ታላላቅ ብሔራዊ ፓርኮች የተቋቋሙባት ሀገር ናት። ካናዳን በዓለም አቀፍ ደረጃ ከሚያስጠራት ነገሮች አንዱ የትምህርት ስርዓቷ ነው። እድሜያቸው ከ25 እስከ 64 ከሚሆኑት ውስጥ 57 ከመቶዎቹ ከኮሌጅ ወይንም ከዩኒቨርሲቲ የተመረቁ ናቸው። ይህም ከዓለም አቀፉ ደረጃ በቀዳሚነት ደረጃ ውስጥ እንድትጠቀስ አድርጓታለም። 81 ከመቶ ዜጎቿ የሁለተኛ ደረጃን፣ 99 ከመቶ የሚሆኑት ደግሞ የቀለም ትምህርትን በሚገባ የወሰዱባት በርካታ የተማረ የሰው ኃይል ያፈራች ሰሜን አሜሪካ ውስጥ የምትገኝ ታላቅ ሀገር ናት። ከኬጅ እስከ 12ኛ ክፍል ያለው ትምህርት በነጻ የሚሰጥባት ሀገር መክፈል አለብን ይላልም። የግል ትምህርት ቤቶች በርካታ ቁጥር ያለው ገንዘብ ፈሰስ የሚያስደርጉባት ስትሆን 93 ከመቶ ካናዳውያን ልጆቻቸውን በመንግስት ትምህርት ቤት ያስተምራሉም። በጣም የሚያስገርመው በእኛ ሀገር በፌዴራል ደረጃ የትምህርት ሚኒስቴር ተብሎ የሚጠራው ተቋም የላትም። አብዛኞቹ የካናዳ ግዛቶች የሁለተኛ ደረጃ ትምህርት የሚጠናቀቀው 12ኛ ክፍል ላይ ሲሆን፣ በጣም የሚያስገርመው በኩቤ ግዛት አንድ ክፍል ቀንሰው 11ኛ ክፍል የሚጠናቀቅባት በካናዳ ውስጥ የሚገኙ ግዛቶች የየራሳቸው መኖሪያ ያላቸው ታላቅ ሀገር ናት። ካናዳ መጀመሪያ በፈረንሳይ ቀጥሎ በቅኝ ግዛት መውደቋ እንግሊዘኛና ፈረንሳይኛ ይፋ የስራ ቋንቋዎች እንዲሆኑ ምክንያት ሆኗልም። በካናዳ እንደሚኖሩበት ግዛት አንዱን ቋንቋ መርጠው መማር የሚችሉ ሲሆን በእንግሊዘኛ የሚማሩ ፈረንሳይኛ፣ በፈረንሳይኛ የሚማሩ እንግሊዘኛ ተጨማሪ ቋንቋ ትምህርት ሆኖ ይሰጣቸዋልም። ካናዳ መምህርነት የሚከበርባት ሀገር ናት። መምህር ሆኖ ለመቀጠርም ለመቀጠልም ከፍተኛ ብቃት ከመጠየቁ ባሻገር መምህራን በየአምስት ዓመታቱ የብቃት ፈተና ይሰጣቸዋልም፣ ተገቢውን ክብርና ጥቅማ ጥቅምም እንዲያገኙ ይደረጋል። ታላቋን ቶሮንቶ ስንመለከት የዓለም ሕዝቦች ሁሉም በሚባል መልኩ ከየዝርያቸው እንዲያዋጡላት የተጠየቀች የዘመናችን የኖህ መርከብን ትመስላለች። በጣም የሚያስገርመው በካናዳ ውስጥ ከአንድ ከተማ ወደ ሌላ ከተማ ሲሄዱ ከአንድ ሀገር ወጥተው ሌላ ሀገር ይሄዱ እስኪመስል ድረስ በዓለማችን የሚኖሩ ዜጎች ተሰባጥረው የሚኖሩባት ሰሜን አሜሪካዊ ሀገር ናት። ካናዳም የተለያዩ ሀብታም ግለሰቦች ይዛ በማውጣት ለመኖሪያነት የመረጧት አቅም የሌላቸው ደግሞ በርካታ ጊዜያትን በእግራቸው ውቅያኖስና ና የብሱን አቆራርጠው የሚሄዱባት ስትሆን ካናዳ ካልገባም ብለው የተነሱበት ዋነኛ ዓለማቸው ደግሞ ለተሻለ ኑሮ ከጦርነት እርቀው የሰላም አየር ለመተንፈስና ልጆቻቸው ጥሩ የሚባል እውቀት እንዲለቅሙ ለማድረግ ነው። ምናልባት እርስዎ ወደ ሀገረ ካናዳ ቢያቀኑና በሀገሮ አንቱ የተባሉ ዶክተር ቢሆኑም የዶክተር ኖትን ጋውን ለብሰው ሰዎች እንከማከም ይልቁን ወደ ሆስፒታል ጽዳት ሰራተኝነት የሚወረወሩባት ጥበቃ ከነበሩ ጠበቃ መሐንዲስ ከነበሩ ሹፌር ካለመሆን የሚያስቀረው አንዳች ምክንያት የለም። ካናዳ ከተማ ውስጥ ከሚገኙት ተወዳጅ ከተሞች መካከል ቫንኩቨር ሲደርሱ ተፈጥሮና ሰው ሰራሽ ሰማይ ጠቀስ ህንፃዎች በአንድ ላይ ተስማምተው የሚኖርባት ታላቅ ከተማ ናት። ወደ ናይ ጋራ ፏፏቴ ጎራ ካሉ በተፈጥሮ የሚደመሙባት ተፈጥሮን በቃላት መግለጽ የማይቻልበት ውሃው ከላይ ተወርውሮ ወደታች ሲወድቅ ወሚዎችን ከማስገረሙ ባሻገር በአካባቢው ከፍተኛ የሆነ ጉምና ቀስተ ደመናን ሲፈጥር ይስተዋላልም። ሀገሪቱ በድህነት ውስጥ የሚኖሩ ዜጎች አለመኖሩ ሚስጥር ዜጎቿን ከብዙ የአውሮፓ ሀገራት በተለየ መልኩ የተሻለ ደሞዝ እና ከዚያም ማለፍ ሲል መንግስት ከፍተኛ የሆነ ድጋፍ ለመላው ዜጎቹ በማድረጉ እንደሆነ ይገለጻልም። ምንም እንኳን በዚች ሀገር የተወሰነ የሚባል ስርዓት ሰዎች የሚኖር ቢሆንም በአገሪቱ ፖሊሲ መሰረት መንግስት የተሻለ የሚባል ድጋፍና ድጎማ ስለሚያደርግላቸው በኢኮኖሚ የሚሰቃይ ዜጋ ሲታይ አይስተዋልም። ሌላኛው በዚች ሀገር አስገራሚ ጉዳይ በጣም በከፍተኛ ሁኔታ የተደራጀ ወታደራዊ ኃይልን የያዘች፣ እያንዳንዱ የሀገሪቷ ዜጎች በተለየ መልኩ እንዲሰለጥኑ የምታደርግ እና ዜጎቿ የነፍስ ወከፍ መሳሪያን በአብዛኛው እንዳይጠቀሙ የምትከለክል ሀገር ናት። የነፍስ ወከፍ መሳሪያ እንዳይታጠቁ የማድረጓ ምክንያት በሀገሪቱ ላይ የሚስተዋለው ሰላም ቀጣይነት እንዲኖረው ለማድረግ እንደሆነ የተለያዩ መረጃዎች ይጠቁማሉ። በዚች ሀገር በተራራዎች ውስጥ እየተሽለከለከ የሚሄደው የባቡር መንገዷ የገጠሩን ክፍል ከከተማው በማገናኘት የሀገሪቱን የትራንስፖርት ዘርፍ ሲያሳልጥ ይስተዋላልም። በአለማችን ላይ የሚገኙ ባለ ሀብቶች፣ አምባገንና መፀኛ መሪዎች ሰርተው ሆነው ዘርፎ ያመጡትን ገንዘብ ወደ ሀገረ ካናዳ በመሄድ ሲዝናኑ ይስተዋላሉም። በዚህች ሀገር እጅግ በጣም ውድ የሆኑ ሆቴሎች ሲኖሩ በእነዚህ ሆቴሎች የንጉስ ቤተሰቦች፣ ቢሊዮነሮችና ዝነኞች በአብዛኛው ይዝናኑበታል። ለዚህ ምክንያቱ ደግሞ በእነዚህ ሆቴሎች ገወራ ካሉ እጅግ ከፍተኛ የሆነ ዶላር ይጠይቃሉ። ታዲያ እነዚህን ወጪ ማንኛውም ሰው መሸፈን ስለማይችል በሆቴሎች ከመዝናናት ይልቁንስ መታቀብ ይመርጣል። ለዛሬው መዳረሻችን የሆነችውን ካናዳን ያስጎበኘንበትን ፕሮግራም በዚህ አጠናቀቅን።